መንግስት፣ የቤተ ክርስቲያን ወጣቶቻችንን ማሳሰር ትችላለህ፣ ማስገደል ትችላለህ። አባቶቻችንን እናቶቻችንን ማስደፈር፣ ማስገደል ትችላለህ። እኛ ላይ የፈለግከውን ግፍ፣ የፈለግከውን በደል መፈጸም ትችላለህ። ነገር ግን ቤተ ክርስቲያናችንን አትችላትም፣ አትጠፋም። ምክንያቱም በክርስቶስ ደም የተመሰረተች ነች። ቤተ ክርስቲያናችንን አትችላትም። ማርያምን፣ መሬት ቆሞ ሰማይን መንካት አይቻልም። ቤተ ክርስቲያናችን እንዲህ ናት። ዛሬ አንድ ነገር ልላችሁ ወደድኩ። በታሰሩት አባቶቻችን፣ መምህራኖቻችን፣ ዲያቆናት፣ ወንድሞቻችን፣ እህቶቻችን በአጠቃላይ ኦርቶዶክሳውያን በእስር የሚገኙ በአሁኑ ሰዓት በረከታቸው ይደረብን እንበል። ምክንያቱም እነሱ ያገኙት የሐዋርያትን የጻድቃን ሰማዕታትን ክብር ነው የጳውሎስና የሲላስን ክብር ነው ያገኙት። ስለዚህ ልንሸበር ከቶ አይገባንም። ምክንያቱም ከሁሉ ጋር ካለው ይልቅ ከኛ ጋር ያለው እግዚአብሔር ይበልጣል ስለዚህ ኦርቶዶክሳውያን ሁላችሁም ጸልዩ ንስሐ ግቡ እንደነዚህ አይነት ዜና ስትሰሙ በረከታቸው ይደርብን እንበል ይሄ እኮ ለክርስቲያናዊ ተጋድሎ እኮ ነው እኮ ይሄ ሁሉ መስዋዕትነት እየከፈሉ ያሉ ይሄ ሁሉ ነገር እየከፈሉ ያሉ እኮ ለእምነታቸው ነው ለዚች ለክራችን ስንለው ስለዚህ ከክርስቶስ ፍቅር የሚለይ ማን ነው ረሃብ ነው ቸነፈር ነው፣ ችግር ነው፣ መሰደድ ነው ወይስ ምንድን ነው? ከቶ ማንም ይለየ። ቤተ ክርስቲያኔ ስታዝን እኔም ማዝናለሁ። ቤተ ክርስቲያኔ ጥቁር ለብሳ አይቼ አላቅም። ውድ ኦርቶዶክሳውያን በናዝሬት የሚገኙ ኦርቶዶክሳውያን ጥቁር ለብሰው ለምን ይሄዳሉ? በሚባለው እያሰለቁ እየገረፉ እየታሰሩ ነው ያሉት። ስለዚህ ውድ ኦርቶዶክሳውያን፣ የተኛችሁ አሁንም ንቁ። ቤተክርስቲያናችሁ ጎን ቁሙ። እኔ ኃጢአተኛና በደለኛ ሰው ነኝ። ቤተክርስቲያን ይጂ አላቅም አስቀድሽ አላቅም ብለሽ አትራቂ። ዛሬም ቤተክርስቲያናችን ትፈልጋናለች ከነ ኃጢአታችን ማለት ነው። ስለዚህ ሁላችሁም ድምፅ መሆን የምትችሉ ድምፅ ሁኑ፣ ድምፅ መሆን የማትችሉ ሼር እያደረጋችሁ ለሌሎቹ አድርሱ። ዋጋ የሌለው ይመስላችኋል፣ ግን ዋጋ አለው። ስለዚህ ሁላችንም ዛሬም ቢሆን ነገ ደማችን ይፈሳል ህይወታችንን እናጣለን እንጂ መቼም መቼም ተዋህዶ ቤተ ክርስቲያናችን አትፈርስም። እሷ ከሌለች እኛ ልንኖር አንችልም። ስለዚህ ከዘር አናስበልጣት። ትላንትናና ከትላንት ወዲያ ሃይማኖታችንን ብለን ቅድስት ቤተክርስቲያናችንን ብለን የአባታችንን ቃል አክብረን ጥቁር በለበስን ሰዎች ላይ ተለይቶ ለይታችሁ ጥቁር የለበስን ሰዎች ላይ ያደረሳችሁትን ድብደባና እንግልት እኛን ከቤተክርስቲያናችን ከሃይማኖታችን የሚለየን መስሏችሁ ከሆነ ተሳስታችኋል። አሁንም ቢሆን ወደፊትም ትገሉናላችሁ እንጂ እኛ ክርስቲያን ነን። ምናልባት በጣም ኃጢአተኛ በጣም ዱርዬ በስንበት ትምህርት አነሳሳ ያሳደገችኝ እናት ቤተ ክርስቲያን የሸሸው ልሆን እችላለሁ፣ ግን ሁሌም አንድ ነገር አምናለሁ። በየትኛውም ቦታ ሆኜ ከማገኘው ምቾት ይልቅ ከነ ኃጢአቴ ከነ ጉድፌ ቤተክርስቲያን ግቢ ውስጥ ቁጭ ስለሚሰማኝን ደስታ መቼም የትም አላገኘውም። ለዛም ነው ስለ ቤተክርስቲያን ዝም ማለሉ። ምናልባት ቤተሰብ ሊስለች ይችላል፣ ጉዳይ ዘመዶች ልሪቆ ይችላሉ። እናት ቤተክርስቲያን ግን ከእናት ያት በጣም ብድርብት ሁሌም በሯ ክፍት ነው። ለዛም ነው ስለ ቤተክርስቲያን ዝም ማለለው። መንግስት እጅህን ከቤተክርስቲያን ላይ አንሳ። በብዙ ነገር ልንታገስ ዝምንን እንችላል። ቤተ ክርስቲያን ግን ቀልድ አናቅም። አንደራደርም። አንድ ሲኖዶስ አንድ ቤተ ክርስቲያን፣ አንድ መንበር፣ አንድ ፓትርያርክ የምንለው አሁንም። ግን በዚህ ትግል ውስጥ ህይወት መስዋዕትነት ተከፍሎበታል። ህይወታቸውን ላጡ ወንድሞቻችን እግዚአብሔር አምላክ በቀኝ ቆምልን ከነሱም በረከት ይክፈልን በዚህ ሰዓትም አሁን ድረስ እንኳን ይህን ቪዲዮ በምሰራበት ሰዓት የሚንገላቱ የሚታፈኑ የሚታሰሩ እህት ወንድሞቻችን አሉ የእነሱን ፍትህ እንደተጠበቀ ነው ማለት ነው ስለሆነም በመጨረሻም እንዲላቸዋለሁ ላት ጥሏት ከኦርቶዶክስ ጋር አትታገሉ የታገላት ሁሉ ሲወድቅ ሲሰበር ነው እንጂ ቆሞ አይተነው አናቅም የረዳን አባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው በዛ በቀናቦ እንዲያሰሙም እንዴ እናንተ እንዴ ቆይ ማን ሸውም ነው እኔ ቆይ ማን ሸውም ነው እኔ እግዚአብሔርን እኔ ደከመን ደከመኝ። ማን ሸውም ነው? ምንድን ነው? ምንድነው እየተፈጠረ ያለው ምን እንዴ ከብት ከብት ከብት ታቃላችሁ? ከብት እውነት ግራ ገባን እንዴ። አንጃት ግራ ገባን። እግዚአብሔርን ግራ ገባን። እንደው መድኃኔ ዓለም ምስክሬ ነው የምላችሁ ግራ ገባን እንዴ ቅዱስ ሲኖዶሱ አክብረው ከክብራቸው ወርደው ሄደው አናግረው ጨርሰው። ምን ብለው ምንድነው? ከኦርቶዶክሳውያን ጋር ችግራችሁ ምንድነው? ምንድነው አላማችሁ? ኦኬ ኦርቶዶክሳውያንን ለማጥፋት ነው። ታሪክ ማጥፋት ማለት እኮ ነው። ኦርቶዶክሳውያንን ማጥፋት ማለት ወደርክም ጠላሃም ማለት ነው። ታሪክ ማጥፋት እንደ አሁን መታችሁ። አሁን ከስንት ሺህ ዘመን በፊት የነበረችን ኦርቶዶክስ ገብታችሁ እያቦካችሁ፣ እሺ ተባለ ኦኬ፣ መንግስትነህና እሺ መከበር አለብህ ተብለ ሄዱ። የሃይማኖት አባቶች እንግዲህ እንግዲህ አስቡት የሃይማኖት አባቶች ስለ ሃይማኖት ስለ ምድራዊያዎቹ ገዥዎች አደለም የማውራችሁ። የሃይማኖት ዋና የተባሉት እንኳን ሄደው በክብር አናገሩ። ከዚህ በላይ ኦኬ፣ እሺ እነዛም ስህተት ውስጥ ነው ያሉት፣ ኦኬ ምናምን ተብሎ ምናምን ፖለቲካችን ተውልን አቦ በቀን በነገራችን ላይ ይሄ ሰላማዊ ሰልፍ እንዲቀር የተፈለገበት ምክንያት ይሄ ነው። በቃ ዓላማው ጊዜ መግዛት ይባላል በእነሱ ቋንቋ ማለት ነው። ጊዜ እየገዙብን ነው እላያችን ላይ። ከዛ በኋላ የፈለጉትን ሊያደርጉን። ንቁ! በቃ ንቁ! ካልደፈረሰ አይጠራም ከዚህ በኋላ በቃን እንዴ፣ በቃን እንዴ እውን ይሄንን ነገር መምህር ምህረት አብን ፓስተር ማን ነው የሚባለው? ይሄ እውነት ተናግሮ ምናምን በሚዲያ ወጥቶ የነበረው እፍን እፍን እፍን መያዝ ካለባቸው አባቴ የሃይማኖት አባትን በጥፊ የመታውን ያዙልን፣ እዛ እስር ቤት ሲያሰቃዩ የነበሩትን እንደኛው ከኛው ማህበረሰቡ ወጥተው የማዕረግ ልብስ ለብሰው ስለለበሱ ብቻ ልዩነት፣ ይሄ አይደለም ይሄ አይደለም። ጨርቅ አይደለም ልዩነታችን። አሁንም እያጋደለን ያለው ይሄ ጨርቅ ነው አይደለ ይሄ የኢትዮጵያ ኢትዮጵያ መንግስት ሊያፍር ይገባል። በእውነት እዩት። በሰው ሀገር ላይ መንገድ ተዘግቶልን በስነ ስርዓት በሰላማዊ መንገድ እንዴት ሀሳባችን መግለጽ እንደምንችል በሀገራችን ግን መግለጽ አልቻልም። በሀገራችን ህዝቦቻችን በነጻነት ሃይማኖታቸውን መከተል አልቻሉም። የኢትዮጵያ መንግስት ልታፍር ይገባሃል፣ ልታፍር ይገባሃል። ይሄን አይተህ ማፈር አለብ። የኢትዮጵያ መንግስት አየህ፣ እንዴት ተከብረን በሰው ሀገር ላይ ሀሳባችንን እንደምንገልጽ የኢትዮጵያ መንግስት ኤን አይተህ ልታፍር ይገባል። የኢትዮጵያ ፖሊሶች ኤን አይታችሁ ልታፍሩ ይገባል። አያችሁ የሌሎች ሀገር ፖሊሶች እንዴት ከለላ እንደሚሰጡ ማየት አለባችሁ። ልታፍሩ ይገባል። የገዛ ወገኖቻችሁን የምትገሉ የገዛ ወገኖቻችሁን ደም የምታፈሱ የኢትዮጵያ መከላከያ፣ የኢትዮጵያ ፖሊስ፣ ደህንነት ልታፍሩ ይገባቸዋል። በእውነት ልታፍሩ ይገባቸዋል። ፍርዳችሁም ደሞ ከሰማይ አምላክ ማግኘታችሁ አይቀርም በእርግጥ።

ሂምበዳ ሂምበርበዳ ኑቲ ቶኩማ ወድ ጀተኑ ኑወጅኒንተአ ዋቀየን ዋቀዮን ኑጅን አተው። እሺ ተመልሰናል። እንግዲህ በኦሮምኛም በአማርኛም በሁሉም ቋንቋ እንግዲህ እንናገራለን። ነገ ደግሞ በደቡብም የሚናገሩ የሥነመለኮት ምሁራን አብረውን መጥተው፣ ችግር የለም ቤተክርስቲያን የቋንቋ ችግር የለባትም። ትልቁ ቋንቋ በቀደም እንዳልኩት ፍቅር ነው። ቋንቋን ሽፋን አድርጎ ግን ቤተክርስቲያንን መክፈል የወንጀል ወንጀል ነው። አሁን